ሲትርጉም ተናገሩት ጌጋ አሽ አረም ዳ ሲትርጉም፣ እንደው እንደዚህ ማረጉ ምንድነው? ዛሬ ክርስትና አለብ። የጓደኛዬ ልጁ ክርስትና ዛሬ ነው። ዛሬ ደግሞ በአታ ማርያም ነች። እንኳን አደረሳችሁ አደረሰን ለማለት የፈለጉኝ ዛሬ እንደዚህ ፏ ብልጭ ብዬ ክርስትና ተጠርቻለሁ። ይሄው እንደዚህ ነጠላዬን አዘጋጅቻለሁ። ፏ ብልጭ ብዬ ያለው ምክንያቱም ሰው ልጅ የሚታጀበው ለሰርጉ ጊዜ ብቻ ሳይሆን በክርስትናውም ጊዜ መታጀብ አለበት ብዬ ስለማምን፣ ስለዚህ አሁን ደውሎ ነግሮኛም፣ አብረኸኝ ትቆማለህ ናቶሎ አለኝ። አሁን ነጥራና አዘጋጅቼ ያው እንደዚህ ትምህርት መስቀል ለብሼ ያው እንደዚህ ብዬ አጅባቸው አለው ማለት ነው። እነማን ባለክርስትናዎቹ? ባለ በጣም ደስ አይልም መሰላችሁ? የኛ የተዋህዶ ስርዓት። እኔ ምለው ግን የሴት ክርስትና ግን ባመት ነው እንዴ የሚደርሰው? እኔ እኮ አራስ ከጠየቅሁ ስንት ጊዜ መሰላችሁ? በጣም ቆየው፣ እረስቸዋለሁ ጭራሽ። አሁን ደውሎ ክርስትናው እኮ ደርሷል ዛሬ ነው እንዳትረሳው አጅበኝ ሲለኝ ተገረምኩ። አሪፉ ግን ወንድ ሲሆን በቃ ባናት ባናቱ ከስር ከስር ነው የሰዲት ትንሽ ዘብየት ይላል። ግን ለምንድን ነው አታውቁትም? ምስጢሩን የማታውቁት ካላችሁ ያላቀንበሉና ንገሩ። ለማንኛውም እንደዚህ አምሮብኝ አሁን እየወጣሁ ነው፣ ተከተሉኝ። እዛም ጋር ያለውን ስነስርዓት እናያለን፣ እንከታተላለን ማለት ነው። ቤተሰቦቻችን ጠብቁን። እስኪ እንዴት ነው የዛሬ አለባበሴ? መስያለሁ። ይኸው ቤተሰብ እንግዲህ ወደ ክርስትና ቤት ደርሻለሁ። እንደዚህ ሞሽራ መስለውላችኋል አሁን እየወጣን ነው ማለት ነው። መምህር ምንድን ነው ነጠላ ያለበሱት? ነው ገና የወጡት ስለሆኑ ከፊት አዘ የሚለብሱት በጣም በቃ። ኑ እንሂድ፣ ተከተሉኝ። ቁርሳችንም እዚህ እየተዘጋጀች ነው። በሉ ተፍ ተፍ። ዛሬ እንግዲህ ሮብ ነው። ምንም ሽሮ ነው የሚሆን መቼም እርግጠኛ ነኝ። ሽሮ ጎመን፣ ምናምን። አይ ፎሰሊያ። ደህና ነህ? ሰላም በይልኝ። አይ ጎመን እየተሄደ ነው። እየተወረደ ነው። ሙሽራው እዚህ አለ ተመልከት። እንዴት ነው ሶፋው? ፍጠን እንጂ ረፍዷል እኮ ቅዳሴው ሊገባ ነው። እየገሰገሳችሁ ሙሽራው። እንዴ ምን ነው ቀደሙሳ! ዋው፣ ዋው፣ ዋው፣ ዋው! ልዩ ቀን ነው ዛሬ፣ በአታ ማርያም ነች። መምር ሰሎሞን እንግዲህ ጓደኛዬ መምህር ዜማ እንግዲህ ይኸው ዛሬ በክርስትና ይሄ በልዬ ክርስትና ተገኝቶ ካሜራማኑ ሁኖ እያስተባበረልኝ ነው፣ ይገኛል እንግዲህ። ይሄን ወንድምነት ማለት እንደዚህ ነው። ጓደኝነት ለመቼ ጊዜ ነው እንደው ለድግስ ብቻ ነው እንደ እናንተ ጓደኛዬ፣ ለስራውም ጊዜ ተገኙ እንጂ የቁርጥ ቀን ጓደኛዬ እንግዲህ ይሄ እየሆነ ነው። እና በጣም እናመሰግናለ። አመስግኑልኝ ብያለሁ። ያው ከላይ የምጥሮ እነሱ ደክማቸው አልመሰለኝ አገሩ በጣም ሮቅ ስለሆነ ለግለሰብ ታክሲ ለምን አልያዛችሁም? መኪና ለምን አልያዛችሁም? እኛ በእግር ነው። ቤተክርስቲያን ሲኬድ በእግር ነው። ለምን በእግር ትሄዳላችሁ? እናቶቻችን አባቶቻችን ይቺን ቤተክርስቲያን ያቆይዋት በእግር ተጉዘው ዳገቱን ቁልቁለቱን ወጥተው ወርደው ነው። ስለዚህ እኛም ዛሬ በእግር ነው። ይሄን ያለነው ወገን፣ ዝም ብላችሁ ዛሬ ልዩ ልዩ ስርዓቶችን እንታያላችሁ ትመራላችሁ። በጣም ጥሩ። ከላይ የመጡ መሰለ ይታሉ ይታሉ ይታሉ። እዚያ ላይ እነሚጣ አንተ ርቀታቸው ምንድነው? እየመጡ ነው። ወገን ፍጠኑ ፍጠኑ! ቅዳሴ ሊገባ ነው። እግዚአብሔር ይመስገን። እናት የደህና ነው። ለማንኛውም እንኳን ደስ አለዎት ብያለሁ። ለዚህ ጸጋ ለዚህ እድል ሊያደርሳችሁ ደግሞ ሁላችሁም ለዚህ በረከት ደረሱ። እግዚአብሔር አግዟችሁ ለዚህ በረከት እንድትደርሱ ጠንክሩ፣ በርቱ፣ ጸልዩ።

በዚሁ ግን ተናገሩት ትርጉም ተናገሩት፣ ጋሽ ትርጉም ምንድነው? እንደዚህ የማደርጉ ምንድነው? ጋሽ ተናገሩ፣ መምህር ሰሎሞን መልእክት አለው። ይሄ ምንድነው እንደዚህ እንጀራ ላይ የምታንከባሏቸው እናቶቻችን? እንጀራ ማለት ነው፣ እንጀራ ይስጥሽ ማለት ነው። የእሷ በረከት፣ ለዚህ አሁን የተቆራረሱ ይቀመሱታል። ለህፃኑ የወረደ መንፈስ ቅዱስ ለእኛ የሚትረፈን የምንቀምሰው እንጀራ የመንፈስ ቅዱስ በረከት መካፈል ማለት ነው። በጣም እልል እላት